ወደ ኋላ ቀረ፣ አስፈሪው ጉዞዬ አሁን፣ ክብራየው ባንተ በጌታዬ ለሀገር ለመውለድ ነበረ የድኩት፣ እዛ እጅ ባጆ እጅ ነው የተመለስኩት። ለመውለድ ይልሽ ያስመለጥከኝ አንተው ክበርልኝ። እስከ አምስት ዓመት ጭንቀፋ ነበረ። ሶስት ነበረ የጨነገፈው። እግዚአብሔር ሸክላ ሰራተኛ ራሱ፣ ሲሰራ ከተበላሸ መልሶ ይሠራል። ይህን አምላክ ስራ አንድ ነገር እንዳይሆን ሁለት ድጋሚ ልጨነገፍ ብዬ አለቀስኩት እያለው ባያ አንተነ ለዚያ ደረስከኝ። ኢየሱስ ከፍ በልልኝ እኔ የመጣሁት ከሰበታ ነው። ስሜ መሰረት መለሰ ይባላለሁ። የሆነልኝ ነገር ከዚህ በፊትም ሚያዝያ መጥቼ አንድ ምስክር ነበረ። መሰረት መለሰ ይባላል። የመጣሁት ከሰበታ ነው። የወላይታ ልጅ ነኝ። ከዚህ በፊት ጭንገፋ በጣም ሲያስቸግረኝ ነበረ። ሶስት ጊዜ ጨንግፎ ብኛል። ከዛ የአንተ ቻይና ልከታተል ነበረ ከዛ በኋላ ከሱ ጋር ተመካከረና እንዲ ተባብለን ወደዚህ መጣን። የመጀመሪያ መስከረም አካባቢ ነው የመጣነው 2017 የዘንድሮ ማለት ነው። ከዛ መጣን እዚህ ጉባኤ ተካፍለን ገባን። ከዛ ጥቅምት 25 ነው 25 ቤት ቁጭ ብለን ያንተ ቻናል እየተከታተለን ሀያ ስድስት እዚህ ጭንገፋ ለሚያስቸግራቸው የተዘጋጀ ፕሮግራም ነበረ። ከዛ አላሰብንም፣ ነገ እንሂድ እንሂድ አለ። ከዛ እንሂድ ብዬ ነም ተስማምቼ ወደዚህ መጣው። ከዛ እዛ ጋር ካሜራ አካባቢ ነበረ ተቀመጥ ነው። ከዛ መጨረሻ ላይ ፕሮግራሙ ሲያልቅ ጭንገፋ ለሚያስቸግራቸው ሰዎች ይጸልያሉ ስትል እኔ ሽንት ቤት ሊወጣ ነበረ። እሷ አትውጭ አትውጭ ያለኝ፣ ከዛ በቃ አልቻልኩም ወጣውት። ከዛ ጠራቸው። አንተ ወደዚህ መጣ በሰልፍ ነበረ። ለሱ የጸለክለት ገንባሩ እንደዚህ ነክተ ጸለክ እና ሲመጣ ሳውዲ ነው ያለው። ከዛ እዛ ጋር ተቀመጥኩ። በቃ አንድ ነን በቃ እሱ ከተቀባይ በቃል ብዬ ነው ተቀመጥኩ። ከዛ እዛ ተቀመጥኩ ተጸለለት ከግንባሩን ጠርጌ ዘይቱን ሆድን ቀባው፣ ይሆናል ብዬ ሆነ በቃ ብዬ ተቀባው። እሺ ከሱ ግንባር ላይ ከግንባር ወስቼ ማለት ነው እሺ የሚገርም ነው። ከዛ ቤት ሄደን ከዛ በኋላ ጥቅምት 26 እዚህ መጣን። ህዳር ሰባት ፍርድ አላይም። በቃ ከዚህ በኋላ እኔ ወልዳ አለው ብዬ ለብዬ አምኜ እዚህ ስለመጣሁ ይሆንልኛል ብዬ ከዛ በኋላ ጥቅምት ሰባት ህዳር ሰባት ሲደርስ ፌሬዴ ቆመ ቆመ። በቃ አልመጣ። ከዛ ምን ሊሆን ነው ብዬ በቃ እስኪ ልጠብቀው ብዬ እስከ ሁለት ወር ጠበኩ። ከዛ በኋላ ጤና ጣቢያ ሆስፒታል ሲሄድ እርጉዝ ነሽ አሉ። ከሁለት ወር እስከ አምስት ዓመት ጭንጋፋ ነበረ። ሶስት ነበረ የጨነገፈው የመጀመሪያ ሁለት ወር ከአስራ አምስት ሲሆን ወረደ። ሁለተኛ ደግሞ ክፍለ ሀገር ለመውለድ ነበረ የሄድኩት፣ እዛ እጅ ባጆ እጅ ነው የተመለስኩት። ለመውለድ ሄደሽ? አዎ፣ ጨነገፈ ጨነገፈ። በቃ እሺ። ከዛ መጥቼ በአራት ወሩ አረገዝኩት። አራት ወር ሲሆን ደግሞ አሁንም አኪም ቤት ለክትትል ሲሄድ አይሆንም አሉ፣ ይውጣ አሉ። ሶስት ወር ማለት ነው ከዛ አንድ ወር ጠብቄ ድጋሚ ሄድኩት። አሁንም ይውጣሉ። ከዛ በኋላ እሽ ብዬ ጳጉሜ አምስት ነው 2016 ማለቀ አመት በማሽኗ አጠቡት። ከዛ አንቺ ችግር ስላለብሽ ስፔሻሊስቱ ጋር መሄድ አለብሽ ብሎ ቀጠሮ ሰጡኝ። ቀጠሮ እያለ በመሀል ወደዚህ መጣሁት። ወደዚህ መጥቼ እሱ ነበረ። ዛይት የተቀባው የተጸለለት ማለት ነው፣ እጅ ጭነት ነው የጸለለት። ከዛ እንደዚህ በሰልፍ ነበረ የተጸለለት። እኔም መጥቼ ያለው ግን ውጭ ነው የወጣሁት፣ በአጋጣሚ አልነበርኩም። ስመጣ እሱ ግንባሩ ላይ እንትን አለ፣ ዛይት አለ ተቀባው። ወደ ከዛ አፈርም ይዤ ሄድኩት። በሳምንት አረገዝኩት። በሳምንት ለጌታ ለኢየሱስ ሚገርምህ ከዛ ሐኪም ቤት ሁለት ወር ጠብቄ ሄድኩት። እርጉዝ ነሽ አሉ። ከዛ ሶስት ወር ቀጠሮ አለ። ዶክተሩ ጋ ሲሄድ ደና ልጅ ነው ያለው፣ ሰላም ነው ምንም ችግር የለበትም አለ። ከዛ ክትትሉን ጀመርኩት አራት ወር ሲሆን፣ ከዛ አራት ወር በአመመ በባጃጅ ነበረ የመጣሁት። ከዛ በጣም አመመኝ፣ አንገጫገጭም ባጃጁ ተንቀሳቀሰ ሆዴ ውስጥ ማለት ነው። ቤት ገባሁ። በጣም ነው አመመኝ

ሰራ፣ ከተበላሸ መልሶ ይሠራል። የእኔ አምላክ ስራ አንድ ነገር እንዳይሆን እንዳይሆን 217 ድጋሚ ልጨነገፍ ብዬ አለቀስኩት። ጠዋት አፈር ተቀብቼ እሄድኩት። ዶክተሩ አሁንም ሰላም ነው፣ ምንም ችግር የለም አለ። ለጌታ ለእየሱስ። ከዛ ስድስት ወር ሲሆን ወደዚህ መጥቼ መስክሬያለሁ። ስምንተኛ ወር ላይ። ስምንተኛ ወር ላይ ዘጠኝ ሳይደርስ አመመኝ። አሁንም አክም ቤት ሲሄድ የማይፀን ኢንፌክሽን ብዛት አለብሽ አሉ፣ ቂኒን ሰጡኝ። ከዛ አስራ አምስት ቀን አመመኝ። ከዛ ሚት ሲይዝሽ ነይ አሉ። ሚት ሲይዘኝ ሲሄድ ዘይት ከሰው ነው የተቀበልኩት እኔ አልነበረኝም። ዘይት ሆደን ተቀብቼ ሄድኩት። እንደገባው ማይፀነች ተከፈተ አለ። ወዲሆን ወለድኩት ዋ ለጌታ ለጌታ ለጌታ ምንም ምንም ህመም የሚጥ ህመም ሳይሰማኝ ምንም አላመመኝም። ያለ ሰርጀሪ በምንም በቃ በሰላም ተገላገልኩት። ከዛ እግዚአብሔር ልጅ ሰጥቶኝ አንተ አምላክ ክብር ምስጋና ለሱ ይሁን ለጌታ ለኢየሱስ ክብር ክብር ክብር። ወድ ነው ሴት ነው። የዛነ ትንቢት ነበረ። ጥቅምት ጥቅምት 26 ነው የመጣሁት። ትንቢቱ የነበረው ወንድ ልጅ ነው እሱ ደግሞ ሴት ልጅ ይፈልጋል። አንዷ ደግሞ ሴት መሰክር እግዚአብሔር ካሳ ከፍሎኛል አለች። አንተ ደግሞ አንድ ልጅ እዚህ አለሽ ካሳውን የሚባል ወንድ ልጅ ትወልጃለሽ አልክ። ከዛ አይነ እሱ ደግሞ እኔ ሴት ነው የሚፈልገው አለ። ችግር የለውም ይቀየራል አልኩት። ሴት ልጅ ፈልጋለሁ ስ እኔ ወንድ ከሆነ ካሳውን ይላለው፣ ሴት ከሆነች ካሰች ይላለው። አልኩት ካሰች። እግዚአብሔር ሰጠኝ። ሲማን ካሰች ምን ታስተላልፊ ያለሽ በጭንገፋው ስላሉ አምስት ልጅ ነው የሞተባት። አምስት ጊዜ ጭንገፋ አምስት ልጅ ማለት ነው። አንድ ነገር ልንገራችሁ፣ እግዚአብሔር ዛሬ ማታ እኔንም እናንተንም ከተሰላቻችሁት ነገር ይገላገላቸው። ምን ትያለሽ መውለድ ላልቻለ? እኔ የምለው ነገር ብኖር እዚህ ቤት ሃይማኖት አይገድብም የማስፍኔ አምላክ የእውነት ይሰራል። እኔ አይቻለሁ። ቋጥራችሁ ይዛችሁ ወደዚህ ኑ። በበሽታ ያላችሁ በዚህ በቲቪ የምትከታተሉት እዚህ ያላችሁ ያላችሁ ነገር ሁሉም ይዛችሁ ወደዚህ ኑ። ቋጥራችሁ እዚህ ነው የሚፈታው። የሱ አምላክ ያድናል፣ ይታደጋል። በሰማይና በምድር ድንቅና ታምራትም ይሰራል። በዚህ ሳምንት እግዚአብሔር በእናንተም ቤት ላይ የጭንገፋ መዝገብ ይዝጋ። ማን አልሻት ስሟን ካሰች ያልኩት እግዚአብሔር ክሶኛል። ለእናቴ እስከ ስድስት ወር አልነገርኳት። ማንም ሰው አያውቅም። ሆዴ እየገፋ እየገፋ ሲሄድ ነው። ማንም አያውቅም እና በጣም ነው አዘንኩት። እኔ ጓደኞች ከእኔ ጋር ያገቡት ከእኔ በኋላ ያገቡት ሁሉም አግብቶ ወልዷል። እኔ ብቻ ነው ያልወለድኩት ሁሉም ሰው በና ያዝነዋል እና ሆዴ እየገፋ ሲሄድ ሁሉም ሰው አውቶ ተደሰተ። እና አንድ መዘሙር አለኝ ወንድሜ ካገዘኝ ማቄን ቀደ እምባዬን አበስከው ቤትን አየኸው አንድ መዘሙር የዘመርልኝ ደረስክልኝ ለምስጋና በቃው

ላመስገን ልቀኝ አዲስ ገኔ ላመስገን ላመስገን በእናቴ ማህጽን ማንም ሳያውቀኝ እየመረጥከኝ እንደ እናት እንደ አባት በፍቅር ይዘ ያሳደግከኝ ሰይታ ከተይላፍታ ሳትለኝ ከቶ እስከ ዛሬ በእኔ ብርታት ሳይሆን ባንታ አይደለም ወይ በሕይወት መኖሬ? ዛሬም አንተው ነህ፣ ነገም ተስፋዬ፣ የመጨረሻ መደምደሚያዬ። ዛሬም አንተው ነህ

ቅዱስና ጻድቅ እግዚአብሔር ስላደረግክላቸው ቸርነት ክብር ላንተ ይሁን ይቺ ብላቴና በቤትህ በጥበብ በእውቀት በሞገስ ትደግ ከጭንገፋት ሽፈን ለቤተሰብ በረከት ትሁን አሜን